የውድድሩ ዓላማ አጠገብ ያዘጋጀን ሌልጅ ጀንጀነ ስልክ ቁጥሯን መቀበል ነው የሚሆነው። ሁለት ደቂቃ አረ አያሳስብም። እንዲ ሰላም ነው። ና ሰላም፣ እግዚአብሔር ይመስገን። ተማሪነት፣ ሰራተኛ አንተ? ሂዱታ እንዲ እዚ የቅድሚያቶችን ጀንጀና ይዘህ ትመጣለህ። እንዲ ሂዱታ ምንድን ነው? አንቺ፣ ሁለት ደቂቃ አለ። ስልኳን ተቀበላት። ምንድን ነው ደግሞ? ለዚች ሁለት ደቂቃ። እንዲ አንቺ፣ ስልኩ እንዴ፣ ሰውዬ፣ ምን ሆነህ ነው? ስልኳን ተቀበላልከኛ። እንዲ ምንድን ምን እያልክ ነው አንተ? ራስ ወንድም ያልፋል። አንተ ሂድ፣ ቀጣዩ ዙር ላይ ነው ይሻላል። እንዴ ጭራሽ ፊት ለፊቱ ነው የምጀነጅንሽ? ሻራን አፍራለሁ። ኧረ ችግር የለውም፣ ጀንጅነኝና ስልኬን ተቀበለኝ። ውድድሩ እንደዛ ጀንጅነኝ። እንደ አንቺ ሴታርሽ አታፍሪ። መረርሽ መራን አፍራለሁ። ማን ወንድም ትወጣለህ? እባክህ ምን፣ እኔ ልውጣ? አልወጣም፣ ሙሉ እኔ አፍራለሁ። ልውጣ ልውጣ፣ ባክ እንዲህ። ምንድነው ወንዱ ምን ሆኖ ነው? አንድ ወንድ ንጣ ከዚሁ ለወንድ ማል አንድ ወንድ ንጣ ጀንጀሎ በስነ ስርዓት ስልክ መቀበል የሚችለው የወንዶች ጉዳይ። ምን እየሰራ ነው ሰውዬው እንደዚህ የሚጮህ? ያው የኔን ቁጥር መቀበል ለቻለ ሰው አስር ሺህ ብር ሽልማት እሰጣለሁ ብሎ አንድ ወንድ ማሸነፋለት ለአስር ሺህ ብር ነው ይሄው ላዝ የተሰበሰበው ተሰብስበው ፖሊስ እኔ ሀያ ሺህ ብር ልክፈልሽና ከዚህ። ኧረ እባክህ እስኪ አድርገው እናሳየና። ኧረ ምን ያሳስባል? በእናትሽ ምን ሲቪ ምን ቴሌ ብር ትጠቀሚያለሽ? አዎ እጠቀማለሁ። ልልክልኝ ነው እኮ በቃ። ምን እንደ ንገረኝ ስልክ ቁጥርሽ ንገረኝ። እሺ 28 28 ቁጥሯን ተቀብያለሁ። ምን ቁጥሯን ተቀብያለሁ? አለቀ። ይሄው አንተ አታፍርም እንዴ? እንዴ አው ይሄ እሷ ቁጥር ነው እንዴ? ከየት መጣህ ነው? አንተ ማን ነው ስም? ያው ብዙ ሴቶች ጠብ አድርጋቸው ይሉኛል። ዋናው ስሜ ግን ቃንቄ በደዊ ነው። ቃንቄ በደዊ የ2017 ስልክ ጀንጅኑ የመቀበል ውድድር አሸናፊያችን እንኳን ደስ አይለው።